የፋኖ ስራ ልቡን ለአገሩ ደሙን ለአማራ እስኪ አንድ ላይ ለአማራ ገብ ትችላላችሁ ማለት ነው በተለዝ ራሱን ማደራጀት አለበት ብዬ ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ኮዝ አማራን ለማፍረት ያልተሰራ ስራ የለም ይሄ ምድር ላይ

እናመሰግናለን የአማራ ፖሊት እያሳዩን ይገኛሉ። ሞራል ሞራል ስጣቸው፣ ሲ ከፍ ያለ ሞራል ስጣቸው። አይሰማም ሞራል ሞራል ሷቾ ከፍ ያለ ሞራል እስኪ አኖ መንግስት ፈርሙ፣ ይሄን መሳሪያ አስረክብ ያለው ብሩ አልሰጠንም። መጥቶ የሚወስድበት ያ ደግሞ ምክንያት የለውም። ታግዬ ነው ያመጣሁት። ያን መሳሪያ ታግዬ ሳመጣ ደግሞ በባዶ እጄ ገብቼ ነው እንጂ ታጥቄ ይዤ አይደለም ያን መሳሪያ ያመጣሁት። ትጥቅ ይዤ ደግሞ ናፈታ ሲለኝ እሱ ምን አይነት አስተሳሰብ ቢኖረው ነው? ምን አይነት ወንድነት ቢሰማው ነው? የፈለገ አምጣ የፈለገ መካናይዝድ ለምን እንዳለ እ ይዞ አይመጣ። አማራ አማራ ነው። አንድ አማራ ብዙ ልቡ ትልቅ ነው። አንድ ፋኖ ጀግና ነው። በጣም ጀግና ነው። ያ ቃል ላይ ደግሞ መከላከያ መስክሯል፣ አስመስክረናል። ጥቁር መሳሪያ ለምን ያስኪላል? ጥሎት እኮ ሄደው ከጠላት እኮ የተቀበል ነው። ጥቁር መሳሪያ ብቀበል ከጠላት ነው የተቀበልኩት። ብሬን አላረጥ ጥሎ ሄደው ዲሽ ቃ አላ ጥሎ ሄደው ያኑላ ጥሎ ሄዷል እኮ አሁን ጥቁር መሳሪያ ሳይ አይኑ የሚያብደው ለምንድን ነው? ያ ቃል እኮ ያ መሳሪያ መቼም ለፋኖ ተብሎ ከውጭ ሀገር አልመጣም አይደል ጠላት ይዞት ነው የተቀበልነው ነው ጠላት ራሱ ይዞ ያንን እስኪገለ የነበረው የሚጠብቀው ስለዚህ ይሄንን ማጥፋት አለበት እሱ እና አንድ አማራ ዛሬም እንሰለጥናለን ነገም እንሰለጥናለን ስልጠና ዛሬ ይሄንን ጨረስን ብለን እኛ አናቆም ጨረስኩ ብዬ አላቆም ምን ነገም አሰለጥናለሁ እዚህ መጥቼ ሲመጣ ሞት ሲለያየኝ የአማራ ህይወት ህልውናው ነው ተመልሶ እስኪመጣ ወንድነቱ ተመልሶ እስኪመጣ አህያ የተባለችው ስድብ ያቺስ ስድብ ተመልሳ ብዙ ነገር እስከምትመለስ ድረስ ዛሬም አሰለጥናለሁ ነገ አሰለጥናለሁ። አማራ ይቀርማል፣ ኢትዮጵያም ከፊት አለ። አመሰግናለሁ። ሙሉ ያውቃል ጦርነቱ እንዳላለቀ አፋር ክልል ውስጥ የሚደረገውን ነገር ሁላችንም እናውቃለን። ስለዚህ ጦርነቱ አላለቀም። የትም ቦታ ይሁን፣ የትም ግንባር ውስጥ ሄደን ለመታገል ዝግጁ ነን። እኔም ጓደኞች፣ ስሜ አማር ከድር ይባላል። ያው አሁን ፋኖ ሰልጥኜ ጨርሻ ያለውኝ ያው በቃ እሷ እንደነገረችን ህነታችን እንደነገረችን በቃ ያው ለአማራ ህዝብ መቆም ነው፣ ለሀገር መቆም ነው። ፋኖ ማለት ፋኖ ማለት ለህዝብ መቆም ነው። ሀገር ሀገር ለመጠበቅ ነው። ፋኖ ማለት ሀገር ለመጠበቅ ለህዝብ ለመቆም ነው። አማራ መፈናቀል የለበትም በተለያየ ቦታ ላይ። እኛ ከዛ ሁላ ሁሉ ነገር መሮን ሁሉ ነገር እንትን ብሎ ነው እኛ እዚሁ ነገር ውስጥ የገባ ነው እና በቃ ለህዝብ ዋጋ መክፈል ምንም ማለት አይደለም። ይሄ አባቶቻችን የሰሩት መስዋዕትነት ነው። እኛ ብንከፍለው ምንም ማለት አይደለም። የሰው ልጅ በእንቅፋት ይሞታል። ኖርማኒ ግን ለሰው ልጅ መስዋዕት ሆነ መሞት በጣም ትልቅ ነገር ብዬ አስባለሁ። ወታደራዊ ነው ተቀባበላለሁ። ስልጠናው የሚገርም ነው። በሚገርም ብቃትና ውጤት ነው የጨረስ ነው። በሞራል በአንድነት በአንድ ፋኖነት በአንድ ኢትዮጵያ ነው የጨረስነው እና በጣም ደስ የሚል ነው። በጣም ደስ ብሎኛል ዛሬ በመመረቃችን አደለ ጓደኞች። ጓደ ያው እንግዲህ ያው በጣም ደስ ብሎናል። እንግዲህ ለሚጠበቅብን ዝግጅት ቅድመ ዝግጅት ተዘጋጅተናል። እንግዲህ ለመጣ ብንጠራል ኢትዮጵያን ለሚጠላ በሙሉ አለንለት እንላለን። ጓደኞቼ አለን የለንም? አለን አለን እንላለን። ስልጠናው በጣም ደስ ሲልነበር ነበር። በጣም በሚያምር ሁኔታ ነው የጨረስ ነው። ሁላችንም እንደ እህት እንደ ወንድም ተሳስበን ደስ በሚል ሁኔታ በወኔ ጨርሰናል። እኔ ከዱባይ ነው የመጣሁት። ከዱባይ ስራዬን አቋርጬ ነው የመጣሁት። ሁሉም ጓደኞች ያውቃሉ። ለአማራ ህዝብና ለአማራ ፋኑ ብዙ ዋጋ ከፍያለሁ። እዛም ሆኜ እዚህም ደግሞ ግንባር ገብቸው ዋጋ ለመክፈል ለአማራ ህዝብ ለአማራ እናቶችና ለአማራ ህጻናቶች ዋጋ ለመክፈል ዝግጁ ነኝ። ስልጠናው በጣም ደስ የሚል ነበር። በቃ በጥንቃቄ በጥሩ ሁኔታ ተሰርቶ በሚያምር ሁኔታ ሰርተን ጨርሰን ተመርቀናል። አሰልጣኞቻችንን እናመሰግናለን። ያው የራሳቸው አስተሳሰብ ነው። ወንጀለኛ ራሱ ነው ወንጀለኛ ብሎ እራሱ ነው የሚያስበው። እኛ ወንጀለኛ አይደለንም። እኛ ፋኖ ማለት አንድ ሀገር ጠባቂ ነን። ሲኖር ከጥንት ከአባቶቻችን ጀምሮ የነበረ ነው ፋኖ። ስለዚህ እኛ ደግሞ ሀገራችን መጠበቅ አለብን። ሌላ ሀገር የለንም። እችናት ሀገር ያለችን ማንም መቶ እንዲወራት ፈቃደኛ አይደለንም። ማንም ማንም መቶ እንዲፈነጭባት ማንም የማንም አይደለም። እኛ ዝግጁ ነን። ሀገራችን እንድትፈርስ አንፈልግም። ለሚያፈርስ ግን መርዛማ ክፉኛ ክፉ ክፉ ነን። ሀገራችን ወደፊት የምንጠብቃታለን። አሁንም ነገም ዛሬም እኔ ለሀገሬ ብትሰዋ ደንታ የለኝም። ሀገሬን አስከብራለሁ አይደል? ጓድ ማስተላልፈው መልዕክት ሁሉም እህቶቻችን ወደ ፋኖ ተቀላቀሉ። ፋኖ መቀላቀል በጣም ደስ ይላል ለህዝብ ዋጋ መክፈልም በጣም ደስ ይላል፣ እና ቢቀላቀሉ ደስ ይለኛል። አረብ ሀገር ያሉ እህቶቼ ደግሞ በጣም ነው ማከብራቸው በጣም ነው የምወዳቸው ብዙ ዋጋ እንደሚከፍሉ አቃለሁኝ። ከኛ ማህበር ጀምሮ ማለት ነው ወሎ ቤት አማራ ማህበር አባልና መስራች ነኝ፣ እና ብዙ ዋጋ የሚከፍሉ ጓደኞች አሉኝ እዛው ዱባይም ሆነው ማለት ነው፣ እና እዚህም መጥተው ደግሞ የመጡ ጓደኞች አሉኝ። ወደ ፋኖ እንድትቀላቀሉ ፋኖን መቀላቀል በጣም ደስ ይላል። ለህዝብ ዋጋ መክፈል በጣም ደስ ይላል። ደስ እያለ ነው ለህዝብ ዋጋ ለመክፈል ዝግጁ ነኝ። ስሜ አማኔል ተፈሪ ይባላል። የሚሰጠው ኢመደበኛ ለተባለው ለሚሉን አካሎች የሚሰጠው አስተያየት ፋኖ ኢመደበኛ ሆኖ የትኛውን ባንክ ዘረፈ የትኛውን ክልል ተቆጣጥሮ የትኛውን ከተማ ላስተዳድር ብሎ እንዳለና የትኛው ቦታ ላይ መንግስትነን የሚሉትን አካሎች እንደተቃወመ ወይም እኔን የማስተዳድረው ብሎ እንዳመጸባቸው እኔ አላቅም። ኢመደበኛ የሚያስብለው ምንም ምክንያት የለም። ባንክ አልዘረፈም፣ አልገደለም፣ ንጹሐንን አልደፈረም። ሸኒ አይደለንም። እኛ ፋኑን አማራለን እና ከደህንነቱ ጀምሮ ኢመደበኛ ብሎ የገለጸው መልሶ ዙሮ እንዲያስብበትና መግቢያው መሸሸጊያው አማራ እንደሆነ ኢትዮጵያዊነትን እንትን እንዲልልን ዙሮ ራሱን እንዲያስብና ራሱን እንዲገመግም። ያ ሰውዬ ይህን መደበኛ ብሎ የገለጸ ጠላት ጠላት ነው። ሁላችንም የአማራ ተወላጆች፣ የአማራ ባለ ስልጣናት በሙሉ አማራ እስከዛሬ ድረስ አንገቱ የደፋው ይበቃል። ተቆጭተናል፣ ተኝተናል፣ ተረግጠናል፣ ተገርፈናል፣ ታስረናል፣ ተሰቃይተናል። በቀን በቃ አማራ ይሄ ሊገባው አይችልም። ስለዚህ ደግሞ ደግሞ በእኛ ደረጃት የማይፈልጉ ካሉ እነሱ እራሱ አንደኛው አንደኛ የአገር ጠንቅና ጠላት ናቸው። እኛ አገራችን ለመጠበቅ ነው። ፋኖ ማለት አገሩን ሊጠብቅ የተዘጋጀ ነው። ኢመደብያዊ ምናምን የሚሉን ኢመደብያዊ አይደለንም። እኛ አገር ጠባቂ ፋኖ ነው። አገራችን ኢትዮጵያ ናት። ሌላ ሀገር የለኝም። እንደነገን እንደነ ማን ነበር ሊቢያ መሆን አንፈልግም። እንደ ተለያዩ እንደ ሶማሌ መሆን አንፈልግም። እኛ መሄጃ የለንም። ኢትዮጵያ ናት አባቶቻችን ያስረከቡን እችን ሀገር ነው። እችን ሀገር ደግሞ ልንጠብቅ ቃል እንገባለን። አሁንም፣ ነገም፣ ዛሬም መስዋዕት እንሆንላታለን። ኢትዮጵያ እንወዳታለን። በእኛ መደራጀት ቅር ያለው ከሆነ ውጊያ ተከፍቶ አራት ፋኖቻችን ተሰውብን። በዚህ ፈታኝ ሰዓት አንድ እግር በመሬት በማድረግ ወደ ዞብል ተራራ ወጣ። በዚህ ጊዜ ነበር ደሴ ካለው ፋኖ 63 ሰውና ሁለት ብሬን፣ ሁለት ስናይፐር፣ ዘጠኝ ክላሽ፣ ሁለት አርቢጅ ተጨማሪ ኃይል ወደ ዞብል የተጨመረለት ኃይላችን አጠናክረን አዲስ ቀኝ ሽምቅ ውጊያ በማድረግ መኪና ማረከ። በዚህ ውጊያ የላስታው ዳግማዊ አሳምነው የሚባለውን ጨምሮ አራት ጓዶቻችን ተሰውብን። ከአራቱ ውስጥ ሁለቱ ደግሞ ማነው የበላይ ዘለቀል ስለ